በዚች ምድር ላይ እልፍ አላፍ የሰው ዘር ኖሯል እየኖረም ነው። ታዲያ በዚህ ሁሉ የሰው ልጅ ታሪክ ውስጥ ብዙዎች እንደ ወራጅ ውሃ ሲያልፉ እየተረሱ፣ እጅግ በጣም ጥቂቶች በመልካም ስምና ስምናቸው ዘመን ተሻጋሪ ሐውልት ሆነው ኖረዋል። ኖሮ ማለፍ በራሱ ፈተናና ጀብድ በሆነባት ዓለም ላይ ከዚህ በዘለለ ተጽዕኖ ፈጥሮ ማለፍ አስደናቂ ነውና በእነዚህ ሰዎች መደነቅ ለእድገት መነሳሳት ነው። የዛሬው ባለታሪካችን በይኛው ክፍለ ዘመን ላይ ኖሮ ቢያልፍም ህልውናው ክፍለ ዘመናችንን ወሮታል። ገና ትምህርት ሳይጀምር ያቋርጠ፣ ባልጠነከረ እግሩ የተንከራተተ፣ ባልዳበረ ትከሻው ኃላፊነት የተጣለበት፣ ሕይወቱን ለማቃናት ከየብስ እስከ ባሕር ከጦር ሜዳ እስከ ኩሽና የተቅበዘበዘ። በብዙ ትግል መስመር ይዞ የዕድሜ ማምሻው ላይ የገነባ ሁሉ የፈረሰበት ግና በስልሳ ዓመቱ እንደ አዲስ ጀምሮ የፋስት ፉድን ዓለም የወረረ የፈጣን ምግብ ግዛት እስክንድር ዘግሬት እሱ በሌለበት መልኩ ሁላችንም ዐይን ላይ የተደቀነ የኬኤፍሲው መሥራች ኮሎኔል ፐርናልድ ሳንደርስ። የፈጣን ምግብ ጣዖት የፋስትፉድ ሰንደቅ ከመሆኑ በፊት ፐርናልድ ሳንደርስ በ1890ዎቹ ከባድና አስቸጋሪ ዓለም ውስጥ ለመኖር የሚታገል ከርታታ ሕፃን ብቻ ነበር። በ1890 በአሜሪካ ኢንዲያና ግዛት ውስጥ የተወለደው ሕፃን ዓለም በመጀመሪያዎቹ ዓመታት ላይ ገበሬ አባቱን በአምስት ዓመቱ ስትነጥቀው ታናሽ ወንድሙ ሦስት ዓመት እህቱ ደግሞ ገና የአራስ ልጅ ነበረች። ታዲያ እናቱ ማርጋሬት በማዕድ ጠረጴዛ ላይ ምግብ ለማስቀመጥ ረጅም ሰዓታት በቆርቆሮ ፋብሪካ ውስጥ መስራት ነበረባት። ያ ማለት ትንሹ ሃርላንድ የታናናሾቹን ኃላፊነት መጋራት ነበረበትና ኩዮቹ እንጨትን እየወረወሩና ዶሮዎችን እያሳደዱ ሲጫወቱባቸው፣ እርሱ ግን በኩሽና ውስጥ እየገነጣጠለ ያበስላቸው ነበር። እናቱ እንዴት መጥበስ መጋገርና ማብሰል እንዳለበት ስታስተምረው የፈጣን ምግብ ዓለምን ለዘላለም እንደሚቀየር አልገመተችም። ነገር ግን በዚያን ጊዜ ምግብ ማብሰል ንግድ ሳይሆን ህልውና ነው። በሰባት ዓመቱ ሃርላንድ ለእህትና ወንድሙ ሙሉ ምግቦችን እያዘጋጀ ጣዕሞችን እየሞከረና ምግብ ላይ እየሰለጠነ ሲውል እጆቹ ድስቶችን ከመገልበጥ ባለፈ ለወደፊት ግዛቱ የመጀመሪያ ንጥረ ነገሮችን እያቀላቀለ እንደነበር አላወቀም። ገና በ12 ዓመቱ ትምህርቱን አቋረጠ። በክፍል ውስጥም ዝም ብሎ ለመቀመጥ የተፈጠረ አልነበረምና አልጀብራም ሆነ ጂኦሜትሪ ዶሮን ለመጥበስ አይረዳውም። ስለዚህ ከእርሻ የፈረስ ጋሪዎችን እስከ መቀባት ያገኘውን ማንኛውንም ሥራ ያጋብዛል። ልጁ የሥራ ጅብ ነው፣ ሰርቶም አይጠረቃ። በአስራዎቹ ዕድሜ ውስጥ ከአንዱ ሥራ ወደ አንዱ እየተንከራተተ የሚጣበቅበትን ሲፈልግ በታሪክ ውስጥ በጣም ታዋቂ የዶሮ ጥብስ ሻጭ ለመሆን ረጅም ጠመዝማዛ መንገድ ላይ እንደነበር አልገባውም። ድምፁ የለደለደ ጉርምስናውን ሲነግረው በ14 ዓመቱ ጎረም ሰው ቤቱን ለቆ ወጥቶ በእርሻ ቦታ ላይ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ አጥንት ሰባሪ ሥራ ላይ ተሰማራ። ነገር ግን የጉልበት ሥራ ጥሪው አልነበረም። የጎዳና ላይ መኪና አሳላፊ፣ ከዚያም የባቡር ሐዲድ፣ የእሳት አደጋ ተከላካይ፣ ብቻ ያልሞከረው ባይኖርም እናቱ እንደ ረገመችው ሰው የተሳካለት አልነበረም። በ1906 ሳንደርስ ገና 16 ዓመቱ እያለ ዕድሜውን ዋሽቶ የአሜሪካ ጦር ሠራዊት ተመዘገበና በስፓኒሽ አሜሪካ ጦርነት ላይ ወደ ኩባ ተላከ። ነገር ግን የውትድርና ሕይወቱ እንደ ፈጣን ምግብ ተመጋቢዎች አጭር ነበርና ከወራት በኋላ ከተፈላጊው ዕድሜ በታች መሆኑ ታውቆ ከውትድርና ሲሸኝ ጦርነት ራሱ ሚሆንለት ሰው እንዳልሆነ ተረዳ። ጎረምሳው ግን በዓለም ላይ ማይገባበት ጉድጓድ ማይጠልቅበት ባሕር ያለ አይመስልም። ወደ ወጣትነት ሲገባም የሕይወት ኢንሹራንስ መሸጥ ጀምሮ በተቃውሞ ከሥራ ተባረረ። ጀልባ መሪነት ዕድሉን ሞክሮ ነበር። እንዲሁም ከመጽሐፍት ራሱን አስተምሮ የትርፍ ጊዜ ጠበቃ ቢሆንም ከራሱ ደንበኛ ጋር በፍርድ ቤት ተጣልቶ የሕግ ሥራውን አቆመ። በዚህ ወቅት በ1909 በ18 ዓመቱ ካገባት ጆሴፊን ኪንግ ጋር ትዳር ላይ ሆነው ማርጋሬት ሃርላንድ ጁኒየር እና ሜልድሬድ የተባሉ ሦስት ልጆች አፍርተዋል። ከሚስቱ ጋር አርባ ዓመታት ለሚጠጉ የትዳር ቆይታ በኋላ በፈረንጆች 1947 ቢፋቱም፣ በወቅቱ ዋነኛ ረዳቱ ሚስቱ ነበረች። ሃርላንድ በሰላሳዎቹ ዕድሜ ውስጥ እያለ አብዛኛው ሰው ሕይወቱን ከሚሠራቸው በላይ ሥራዎቹን ሠርቷል። ታፈንታው በፍርድ ቤት በባቡር ውስጥና በኢንሹራንስ ጽሕፈት ቤት ሳይሆን በኩሽና ውስጥ እንደሚጠብቀው ግን ዛሬም አላወቅም። እንደ አውሮፓውያን አቆጣጠር በ1930 ዎቹ ሃርላንድ ሳንድረስ በኮርቢን ኬንታኪ ከተማ ውስጥ የነዳጅ ማደያ ማስተዳደር ሲጀምር ተሽከርካሪዎች ይመጡና ታንካቸውን እየሞሉ አንዳንድ ጊዜ የሚበሉት ነገር ካለ ይጠይቃሉ። ሳንድረስ አጋጣሚውን ተመለከተና በአቅራቢያው ወደሚገኝ ቤት አቅጣጫ ከመጠቆም ይልቅ እርሱ ምግብ ቤቱ ለመሆን ወሰነ። በመጀመሪያ ከመኖሪያ ቤቱ ጋር በተያያዘ ክፍል ውስጥ የዶሮ ጥብስ፣ ብስኩትና የተለያዩ ፈጣን ምግቦችን እያበሰለ ቤተሰቡ በሚበላበት ጠረጴዛ ላይ ሲያቀርብ በታተኛ እጁ ሱስ እየሆነ ወሬው በፍጥረት ተሰራጨና ሰዎች ለነዳጅ ብቻ ሳይሆን ለምግቡም ይጎርፉ ጀመር። በ1930ዎቹ ነዳጅ ማደያ ማካሄድ ከባድ ነበርና ሳንደርስ ከተፎካካሪው ጋር ተደጋጋሚ ደም አፋሳሽ ጦርነት ውስጥ ያለፈ ቢሆንም የሳንደርስ የምግብ ንግድ ማደጉን ቀጠለና የነዳጅ ፓምፖችን ወዲያ ትቶ ትኩረቱን ሙሉ በሙሉ ወደ ኩሽና አዙሮ ትልቅ ቦታ ገዝቶ ወደ ሳንደርስ ፍርድ ቤትና በከተማዋ ስም ኬንታኪ ፍራይድ ቺክን ወይም ከኤፍሲ ወዳለው ካፌ ቀይሮ ጣት የሚያስቆረጥም የዶሮ ጥብስ በማዘጋጀት ከተማ ውስጥ ስመኛ ሆነ። ትርጉሙም የኬንታኪ የዶሮ ጥብስ እንደማለት ነው። ታዲያ እዚህ ጋር ምትሃቱ ይጀምራል። ሳንደርስ ዶሮውን እንደ ሌሎች ሰዎች ብቻ እየጠበሰ አልነበረምና የተለያዩ የቅመማ ቅመም አይነቶችን ለአመታት እየሞካከረና እያበላሸ ከብዙ ስህተት በኋላ ታዋቂ ወደ ሆነው 11 የቅመማ ቅመም ቀመሮች ላይ ደረሰ። ትልቁ ችግር ባህላዊ ጥብስ በጣም ረጅም ጊዜ ስለሚወስድ ብዙ ጊዜ ደንበኞች ለዶሮቸው 30 ደቂቃ ለመጠበቅ ፈቃደኛ አልነበሩም። ሳንደርስ በወቅቱ ገና እየመጣ የነበረውን ፕሬሸር ኩከር የሚባለው በእንፋሎት ግፊት የሚሰራው ምድጃ 30 ደቂቃ የነበረውን የከሰል ማብሰያ ወደ 8 ደቂቃ በማውረድ ለፍጽምና ታጋዩ ሰው ማርሽ ቀያሪ ሆነ። እንደ አውሮፓውያን አቆጣጠር በ1940ዎቹ ሃርላንድ ሳንደርስ የመንገድ ዳር ምግብ አብሳይ ብቻ ሳይሆን በኬንታኪ መንግሥት ለአካባቢው ባበረከተው ሥራ የክብር ኮሎኔልነት ማዕረግ የተሰጠው የከተማይቱ ባለምርጡ ዶሮ ጥብስ ኮሎኔል ነበር። ነገር ግን እጣ ፈንታ በስልሶቹ መጦሪያ እድሜው ከባዶ ልታስጀምረው ደገሰች። አርላንድ ሳንደርስ በመጨረሻ ደርሼበታለሁ ብሎ ባሰበበት ጊዜ ሕይወት ሌላ አደገኛ የምትመታችው። እንደ አውሮፓውያን አቆጣጠር በ1950ዎቹ መጀመሪያ አካባቢ የሳንደርስ ፍርድ ቤትና ካፌ እየከበበ የዶሮ ጥብሱ በኬንታኪ አፈ ታሪክ ሆኖ ነበር። በዚህ ጊዜ ከመጀመሪያ ሚስቱ ጆሴፊን ኪንግ ጋር በ1947 ከተፋታ በኋላ በሁለተኛ ዓመት ካገባት ክላውዲያ ሌዲንግተን ፕራይስ ጋር እየኖረ ነበር። ነገር ግን ያን ጊዜ ጥፋት መጣ። የአሜሪካ መንግሥት ልክ እንደ አገራችን ኮሪደር ልማት አዲስ የከተማ ፕላን አረቀቀና ወደ ሳንደርስ ዝነኛው ቤት የሚወስደው ዋነኛ አስፓልት ፈርሶ ወደ ሌላ አቅጣጫ ሲደረግ በአንድ ወቅት የተጨናነቀው የመንገድ ዳር ምግብ ቤት ወደ ሙት ከተማነት ተቀየረና በስልሳዎቹ አጋማሽ ላይ የነበረው ሳንደርስ ሙሉን ንግዱን ለመሸጥ ተገዶ ለአስርተ ዓመታት ከለፋ በኋላ ወደ መጀመሪያ ወደ ውድቀት ቦታ ተመለሰ። ታዲያ አብዛኛው ሰው አሟሟቴን አሳምረው ብሎ እየጸለየ፣ አትክልት እየኮተኮተ ጡረታ በሚወጣበት ዕድሜ ኮሎኔሉ የእንፋሎት ምድጃውን የቅመማ ቅመም ከረጢትና በ60 ዓመቱ የ16 ዓመት ጎረምሳ ጉልበት ይዞ በመንገድ ዳር ወጣ። አሪፍ የስኬት መንገድ ላይ የነበረው ኮሎኔል ገቢው በወር ለጡረታ ወደሚከፈለው 105 ዶላር ብቻ አሽቆልቁሎ፣ በመላ አገሪቱ መኪና እየነዳ ሬስቶራንቶቹን በሩን እያንቋቋ ዶሮውን ለነሱ ለማብሰል ከወደዱት ከሽያጭ ገቢያቸው ትንሽ ድርሻ በመቀበል ምስጢራዊውን የምግብ አሰራርና የማብሰያ ዘዴውን ሊሸጥ ቢያስብም ከአንድ ሺህ ጊዜ በላይ የእቅድ ወረቀቱ ተወርውሮበታል። አስበው ወደ ምግብ ቤቶች እየሄድክ ሐሳብህን ስታቀርብና ከበሩ እንደ እብድ ሲስቁብህ፣ ለዚያውም ከአንድ ሺህ ጊዜ በላይ። ከዚህም በመጨረሻ አንድ ምግብ ቤት እሺ አለና በ1952 ይህ ምግብ ቤት የመጀመሪያው የኬፍሲ ፍራንቻይዝ ማለትም በኬፍሲ ብራንድ የሚሠራ ሆነ። ስምምነቱም ስኬታማ ነበርና ደንበኞች እየወደዱት በቅርቡ ሌሎች ሬስቶራንት ባለቤቶች የሳንደርስ ዶሮ ለማቅረብ መጉረፍ ጀመሩ። ኮሎኔሉ ትልቁን ውድቀት ወደ ትልቅ ስጌጥ እየገለበጠ ነውና እንደ አውሮፓውያን አቆጣጠር በ1950ዎቹ አጋማሽ የኬንታኪ ፍራይድ ቺክን ወይም የኬፍሲ ፍራንቻይስ ማበብ ጀምሮ በመቀጠል ፈጣን ምግብን ለዘላለም የሚቀይረው በሚሊዮን ዶላር የሚቆጠር ስምምነት የአዛውንቱን በር እያንኳኳ ዓለም ላይ ያለውን የፋስትፉድ ግዛት እየተገነባ ቢሆንም ሳንደርስ በግል ወደ እያንዳንዱ አዲስ ምግብ ቤት በመጓዝ ምግብ አብሳዮችን ሲያሰለጠን፣ እንዲሁም አስራ አንዱ የቅመማ ቅመም ቀመሮቹን ሚስጢራዊነት እያረጋገጠ አንድም ሰው እንዲቀላቀለው ሳይፈቅድ የቅመም ድብልቁን በመኪናው ይዘው ይጓዝ ነበር። ሰውየው ጥራትና ፍጽምና የተጠናወቱት በአዛውንት ቆዳ የተለበጠ ትንታግ ኃይል ነበር። ንግዱ እየሰፋ በሄደ መጠን የሳንደርስ ማንነትም አብሮ እያደገ ነጭ ልብስ፣ ጥቁር ቢራቢሮ ክራቫት እንዲሁም ታዋቂው ፍየል ጢም። ሰውየው ዶሮን ብቻ እየሸጠ አልነበረም ዘመን ተሻጋሪ ብራንድ እንጂ። እናም ሰዎች የወደዱት ብቻ ሳይሆን በስሱ ተለከፉ። በ1963 ኬኤፍሲ፣ በዩኤስ እና በካናዳ 600 ቦታዎች ነበሩት። ይህም በመላ አገሪቱ ለመስፋፋት ከመጀመሪያዎቹ ፈጣን የምግብ ሰንሰለቶች አንዱ አደረገው። የኮሎኔሉ ትንሽ የትርፍ ጊዜ ሥራ ወደ ታላቅ ስኬት ተቀየረ። በ1964 የ73 ዓመቱ ሳንደርስ ኬፍሲን እያደገ ወደሚገኝ ትልቅ የንግድ ማዕከል ለውጦታል። ነገር ግን በፍጥነት እያደገ የሚገኘውን ፍራንቻይዝ ማካሄድ አድካሚ ነበር። እናም ለዘላለም ማድረግ እንደማይችል ስለሚያውቅ ኬፍሲን በ2 ሚሊዮን ዶላር ማለትም በዛሬው ምንዛሬ 19 ወደሚጠጋ ሚሊዮን ዶላር ጆን ዋይ ብራውን ጁኒየር የተሰኘውን ተቋም ለሚመሩት የባለ ሀብቶች ቡድን ሸጠ። ኮሎኔል ሳንደርስ ኬኤፍሲን በ1964 ከሸጠ በኋላ ዘና ብሎ ሚሊዮኖቹን እየቆጠረ ጡረታውን እንደሚያጣጥም ብዙዎች ቢገሙትም፣ ሰውየው ከዶሮ ጨዋታ ዝም ብሎ የሚወጣ አይመስልም። አሁንም የኬኤፍሲ ፊት ሆኖ ምርቱን ለማስተዋወቅ በዓመት 250 ማይል ሲጓዝ ነበር። ነገር ግን ከፈገግታውና ጣት ከሚያስቆርጥም ዶሮዎች ጀርባ ችግር እየተፈጠረ ነበር። አዲሶቹ ባለቤቶች ስልጣኑን ከያዙ በኋላ ወጪዎቹን ለመቀነስ ርካሽ የሆኑ ግብአቶችና ፈጣን የማብሰያ ዘዴዎችን መጠቀም ሲጀምሩ ዋናውን የምግብ አዘገጃጀት አበላሹት ሲል ኮሎኔሉ ጥርስ ነከሰ። እንደውም የኬፍሲ አዲሱን አዘገጃጀት ዶሮአቸውን ከምንም እንደሚሰራ ፈጣሪ ብቻ የሚያውቀው የተጠበሰ የሊጥ ኳስ ሲል በአደባባይ አጥረገረገው። ከአዲሱ ከኤፍሲ ጋር በተያያዘ ችግር ቢኖሩበትም፣ የፍየል ጢም ያለው ነጭ ለባሽ ምስሉ ግን ብራንድ ከመሆን አልፎ የፋስትፉድ ዓለም አቀፍ ግዛት ሰንደቅ ሆኗል። እሱም ከሁለተኛ ባለቤቱ ጋር ስማቸውን አጣምሮ በከፈተው ክላውዲያ ሳንደርስ ዲነርሃውስ ዶሮውን እንደ ቀድሞ በራሱ መንገድ ማቅረብ እንዲችል አድርጓል። በ1980 ከ90 ዓመታት የምድር ቆይታ በኋላ ሃርላንድ ሳንደርስ በደም ካንሰር ምክንያት ከዚህ ዓለም በሞት ተለየ። የገነባው ግዛት ዛሬ ድረስ የብዙሃን ምርጫ ሆኖ መቀጠል የቻለው ኬኤፍሲ በ2023 መረጃ መሠረት በዓለም ላይ ከ143 በላይ ሀገራት ላይ ከ27,000 በላይ ሬስቶራንቶች ሲኖሩት ከ35 ቢሊዮን ዶላር በላይ አጠቃላይ ሀብት የሳንደርስ ፊት አሁንም በእያንዳንዱ የኬኤፍሲ ማሸጊያ ላይ ተለጥፎ በፈጣን ምግብ ታሪክ ውስጥ ከሚታወቁ ሰዎች መካከል ቀዳሚው ሲያደርገው በብዙ ፈተናዎች ውስጥ አልፎ በዕድሜዎቹ ማብቂያ ላይ ወደ ሀብት ማማ የተስፈነጠረው ግለሰብ በሰው ልጅ ታሪክ ውስጥ የምንጊዜም ስኬታማ የንግድ ሰው። የኬኤፍሲ ምስጢራዊ የምግብ አዘገጃጀትም በታሪክ ውስጥ በጣም ጥብቅ ከሆኑ የምግብ ምስጢሮች መካከል አንዱ ሆኖ ቀጥሏል። ነገር ግን አንድ ነገር ግልጽ ነው። ኮሎኔል ሳንደርስ የተጠበሰ ዶሮ ብቻ የሚሸጥ አዛውንት ሳይሆን ቁርጠኝነትን፣ ዳግም መፈጠርን ለማሸነፍ የማያረጅ ኃይልን እየሸጠ የነበረ የትጋት፣ የጽናት፣ ያልሸነፍ ባይነት ሰንደቅ ነበረና በመልካም ስም ለትውልድ ማንቂያ ደውሎ ሆኖ አልፏል። ነፍሳቸው በሰላም ትረፍ እያልን የዛሬውን የማራኪ ስቶሪስ ማራኪ ታሪክ እናገባድ